እንደ ሀገር የተማሪዎችን መጠነ ማቋረጥ ለማስቀረት የትምህርት ቤት ምገባ ገቢራ እየተደረገ ይገኛል። በሲዳማ ክልልም የተለያዩ ግብረሰናይ ድርጅቶችና ባለሀብቶችን በማስተባበር መርሃ ግብሩ በመከናወን ላይ ነው። የሲዳማ ልማት ማህበርም በዘንድሮ የትምህርት ዘመን በክልሉ ተጋላጭ የሆኑ ትምህርት ቤቶች ላይ የምገባ መርሃ ግብር ለማካሄድ በሐዋሳ ከተማ ቱላ ክፍለ ከተማ ቆርዳ የመጀመሪያ ደረጃ ትምህርት ቤት ላይ መርሃ ግብሩን በይፋ አስጀምሯል። መምህርት አየለች አየለ በትምህርት ቤቱ የማህበራዊ ሳይንስ መምህርት ስትሆን ከዚህ ቀደም ተማሪዎች ከምገባ ጋር በተያያዘ የትምህርት አቀባበላቸው ላይ ጫና እየተፈጠረና አንዳንድ ተማሪዎችም በራብ ምክንያት ራሳቸውን እየሳቱ እንደሚወድቁ ትናገራለች። ከቅርብ ጊዜ ወዲህ ግን ለተማሪዎች እየተደረገ ባለው መሻሻል እየመጣ ስለመሆኑም ትገልጻለች። በፊት ምገባ ፕሮግራም ሳይጀምር በፊት ተማሪዎች ቁርስ እየጠበቁ አርፊዶ ይገባሉ። ሳይበሉ እየመጡ አንዳንድ ተማሪዎች እዚህ ትምህርት ቤት ቅድምም እንዳያችሁት ይወድቃሉ። በቃ የራሳቸውን እሲታሉ እና ምን እንቸግራለን። ለምሳሌ እኛ በልተን መጥተን እነሱ ላይ ለምን አረፈዳችሁ እንዳንል፣ ምግብ ቁርስ ከሌለ ምን በልተው ይመጣሉ? ስለዚህ ምገባ በመጀመሩ ለእኛም በጣም ደስ ብሎኛል። ተማሪ ተስፋነች ቶማስ በትምህርት ቤቱም የሶስተኛ ክፍል ተማሪ ስትሆን ከዚህ ቀደም የምገባ መርሃ ግብሩ ባለመኖሩም ተማሪዎች ከትምህርት ገበታቸው የመቅረትና አቋርጠውም እንደሚሄዱ ታነሳለች። አሁን የምገባ መርሃ ግብሩ መተግበር ከጀመረ ወዲህ እሷና መሰሎቿ ደስተኛ እንደሆኑ ታነሳለች። ሴታ መሬሩ አጉር ከዚህ ቀደም የምገባ መርሃ ግብር ባለመኖሩ አርፍደን እንገባለን፣ ያለ ሰዓትም ደግሞ እንወጣለን። ተማሪዎች መስከረም ትምህርት ሲጀመር በርከት ያሉ ናቸው። በመሃል ግን አብዛኛው ተማሪ ትምህርቱን ያቋርጣል። አሁን ግን ሁሉ ነገር ተቀርፎልን ተደስተናል። ስትሆሳጉሮሞ የሲዳማ ክልል ትምህርት ቢሮ ጽሕፈት ቤት ኃላፊ አቶ ዘገየ ኩይሳም እንደ ሀገር የተማሪዎችን መጠነ ማቋረጥ ለማስቀረጥ በጥናት የተደገፈ ስራ መሰራቱን አንስተውም ተማሪዎች በቂ ምግብ አለመመገባቸው ለዚህ መንስኤ መሆኑን ይገልጻሉ። ይህንንም ለመቅረፍ ደግሞ እንደ ክልል ስራዎች እየተሰሩ ስለመሆናቸው ተናግረዋል። ተደጋጋሚ ተማሪ መጠነ ማቋረጥ ሬሾ ከፍተኛ የሚሆኑባቸው ኤሪያዎች ላይ በተሰራው ጥናትም እንደ ክልልም ያሳየው ያ እንደምታ ነው ያለ መቀነስ አምና እንደ ክልል አንድ ወረዳ ላይ ነው፣ ቦርቻ ወረዳ የሚባልበት ነው። ላውንች አድርገን ስንሰራ የቆየ ነው። ያ በመንግስት አቅም ነው። በዚህ አንጻር እንደ ክልላችን አንዱ ሲዳማ ልማት ማህበር ወደ አራት ሺ ስምንት መቶ ወደ አምስት ሺህ የሚጠጋ ተማሪ ነው። አሁን አጠቃላይ ወደ አራት ትምህርት ቤት አካባቢ ምገባ እነሱ እያገዙ ነው ያሉት። በክልል ደረጃ ግን ካሉን አጠቃላይ የልማት ማህበሩ ብቻ ሳይሆን የተለያዩ ኤንጂኦዎችን በማስተባበር አጠቃላይ ወደ ሰላሳ ሺህ የሚጠጋ ተማሪ በዚህ እንድታቀፍ ነው እያደረግን ያለ ነው። የሲዳማ ልማት ማህበር ካለፈው 2017 ዓ ም ጀምሮም በጥናት የተለያዩ ተጋላጭ በሆኑ ትምህርት ቤቶች ላይ የተማሪዎች ምገባ እያደረገ መሆኑን ያነሱት የማህበሩ ዋና ስራ አስፈጻሚ ወይንሸት መንገሻ ናቸው። የትምህርት ቤት ምገባ የጀመር ነው አምና ነው። ለዚህም መነሻ የሆንን አሴስመንት አድርገን ነበረ። አንዱ የልማት ማህበሩ ግቡ ትምህርት ላይ መስራት ነው እና ምንድን ነው ጋፕ ያለው ምን ሳፖርት እናርግ ባለን አቅም ብለን አሴስ እናደርግ ያገኘ ነው በዚህ በሀዋሳ ዙሪያ አካባቢ ተማሪዎች በትምህርት እድሜያቸው ከተማ አካባቢ እንደሚንቀሳቀሱ አጣራን። ስለዚህ ምን ማድረግ አለብን? አትሊስት ሰፖርት ማድረግ አለብን የሚል ነገር ተነጋግረን ከወላጆች ጋርም ተነጋግረን የትምህርት ቤት ምገባ ብናግዛቸው በሚል ነው የጀመርነው። በዚህ የለየነው ሰባት ትምህርት ቤት ነው። አምና አራት ትምህርት ቤት ላይ ነው የተወሰነ ስናግዝ የነበረው። አሁን ተመሳሳይ ትምህርት ቤት ላይ ዛሬ ስናይ ወደ ስድስት መቶ ተማሪ ጨምረዋል ማለት ነው ከአምና ልማት ማህበሩ የምገባ መርሃ ግብሩን ከጀመረ ወዲህም ለዜጎች የስራ እድል ጭምር መፍጠሩን ያነሱት ዋና ስራ አስፈጻሚዋ ለዚህ ተግባር ደግሞ ባለሀብቱ፣ የእምነት ተቋማትና ባለድርሻ አካላት እንዲሳተፉም ስር ያቅርበዋል። የስራ እድሎችም ተፈጥረዋል። ወተት የሚያቀርቡ አርሶ አደሮች አሉ። ከዛ ትራንስፖርት አድርጎ ያመጣሉ። እዚህ ፕሮሰስ የሚያደርጉ አሉ። እዚህ ኮንሲዩመር አለ ና የወተት ቫልዩ ቼንም አይተናል። ና አንዳንዴ ስራ መፍጠርም ካለብን እንደዚህ ነው። በአካባቢያችን ያለውን ነገር ተረርተን ምላሽ በመስጠት ነው። ና በጣም ጥሩ ሆኖ ነው ያገኘ ነው። እንግዲህ በዚህ መልኩ ከአባሳ ከተማ ከክልል ትምህርት ቢሮ ጋር ሆነን በአንድ ላይ ይህንን ነገር አሁን ባለው ሲዳማ ልማት ማህበር ለዚህ የሚሆን አካውንት አለው። አንድ ተማሪ ወደ ሀምሳ ብር ነው በቀን የምናወጣው። ስለዚህ አንድ ተማሪ በቀን አንድ ተማሪ መግባለውን ብሎ አስተዋጽኦ ማድረግ ስለሚቻል ቤተ እምነቶች፣ ጉዳዩ የሚመለከታቸው ባለ ሀብቶች በዚህ መልኩ ቢሳተፉ ትልቅ ነገር ነው፣ ቢያግዙን እኛንም። በቱላ ክፍለ ከተማ የቆርዳ የመጀመሪያ ደረጃ ትምህርት ቤት ርዕሰ መምህር ማርቆስ ቶማስ ተማሪዎች በብዙ ውጣ ውረዶች ውስጥ ሆነው ትምህርታቸውን እየተከታተሉ መሆናቸውን አንስተው ማህበሩ በሳምንቱ ለጊዜ ምገባ በማካሄዱ ደስተኛ ነን ስለተደረገልን ድጋፍም እናመሰግናለን፣ ብለዋል።